ሐሴት ሴት ስለተጸጸተች ለኪራ ደብዳቤ አስቀምጣለት ቤቱን ለቃ ወጣች። ሄኖክ ደግሞ እኔም ከዚህ ቤት መውጣት አለብኝ ብሎ ልብሱን ሊሰበስብ ወደ ክላስ ገባ። ናሆሜ ምሩ በመጥፋቷ እጅግ ተጸጽቷል። ጽናትዬ እጅግ ውስጧ ተረብሿል። የምጠራኝ የምጠራኝ ይመስላል እያለች ስትነግራት ነበረ ለጓደኛዋ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የያሬድ ዩትዩብ ቤተሰቦች እንደምን አላችሁ? እኛለን እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ለያሬድ ዩትዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ሀሳብ፣ አስተያየታችሁን ደግሞ በበኩሳጥን ማስቀመጫ ውስጥ አስቀምጦልን። ውድ ቤተሰቦቻችን ባለፈው ሳምንት ምሩዬ አግታት ነበረ የመሰለን እኛ ሀሴት ያገተቻት ነበረ፣ ነገር ግን ያገታት ሄኖክ ነበረ እና እንግዲህ ሁሉም ቤተሰብ ምሩ በመጥፋቷ እጅግ እያዘኑ እና እየተከዙ ነበረ። እንግዲህ የተመለከታችሁት ይህንን ይመስላል። በጣም የሚገርም ነው። ናሆም እና ኪራ ወደ አንድ ካፌ ውስጥ ገብተው ቀዝቀዝ ያለ ነገር ለመጠጣት አስበው አዘዛት። አንድ ባንድ ቀልድ እየተቃለዱ እንዲሁም ኬራ ሙድ እያያዘብን ነበረ። አንተ ቀልድ፣ እኔ እኮ ምሩን በጣም ነው የምወዳት አለው። እኔም እኮ ጽናትን በጣም ነው የምወዳት። ሴቶች ግን አስተሳሰባቸው ወይም ሁለ ነገራቸው እጅግ ግራ ያጋባል አሉ። አዎ እውነት ነው። ሴት ልጅ አይምሮዋ፣ አስተሳሰቧዋ እግዚአብሔር አምላክ ሲፈጥራት ረቂቅ አድርጎ ነው በጣም ብዙ ነገር ማስተዋል እንድትደርግ አድርጎ ነው የፈጠራት። ለዚህም ብዙ ምሳሌ አባቶቹም ሆኑ መጽሐፍ ቅዱስ ይናገራል። ሴት ልጅ ዘውድ ናት። ስለዚህ ሴት ልጅ ሁሉ ነገሩ ከብሯ ነው። እውነታቸውን ነው። ከዚያም በኋላ የጽናት ጓደኛ ቤት ውስጥ መታ ነበረ፣ እየተነጋገሩ ነበረ። ቤቱ ደበረኝ፣ ጩሁ ጩሁ ይላል። በጣም የዋህና ደግ ነበረች እኮ ምርቆ። ከሁላችንም እርጋታ የተሞላች ናት፣ እያለች ስትነግራት ነበረ። እሷም አዎ ትክክል ነሽ፣ በጣም እኔም ናፍቃኛለች። እንደው ላስመስል ብዬ ነው እንጂ ብዙ ነገሯ ትውስ ይለኛል። እና አሁን የት ሄደች ይባል? ለእናቷ ደውለን ማሳወቅ አለብን። ምናልባት ቤተሰብ ጋር ሄዳ ሊሆን ይችላል አለች። ጽናትም አይ ይጨነቃሉ እኮ ኮምሩ፣ ይህ እስቲቆይ እስቲ ቆይ፣ መድኃኒቷን እንኳን ሳትይዝ ወዲ ልትሄር ትችላለች ብላ እጅግ አሰበች። አይዞሽ ብዙም ትፀሰች አለቻት። እሺ ግን አራበሽም አለቻት። እርቦኝማ አንጀት የተጣብቆ እያየሽኝ ነው፣ ለመውራት ራሱ ተቸግር ያለው ፍቃል ብላ ወደ እቃ ቤት ገባች። እቃቤት ገብታ ጽናትዬ በሀሳብና በጸጸት በሀሳብን ልምብላ ተሳፈረች ከዛም እንግዲህ ጓደኛዋ ጋባችና ምን ነው ላግዝሽ አለቻት። አይ ተዩ እኔ ሰራለው አለች። አይ ላግዝሽ ጓር ለሚያልኩሽ ለትንሽ ልክተፈልሽ ነው ያልኩሽ አለቻት። እሺ በቃ እስከምትከታተፊልኝ እኔ ክላስ ላጽዳ ብላ ጽናት ወደ ክላሶቹ ሄደች። ስትሄድ አሁንም የሐሴት ክላስ እንደተዘጋ ነው። እንግዲህ ጽናት በውስጧ ብዙ ሀሳብ እየተመላለሰባት ነበረ። ሁሉን ነገር ግን ዋጥ አድርጋ ሁሉን ነገር ማሰብና ማምሰልሰል ጀመረች። ስታወጣ ስታወርድ፣ ምንም አይነት መልስ አላገኘችም ነበረ። እንደዛ እያሰበችና እየተከዘች በነበረበት ሰዓት ሄኖክ መጣ። ሄኖክ መቶ ምን ትሰራያለሽ? እዚህ ምን ታደርጊያለሽ? እስኪናውራ አላት። እሷ ግን ልታወራው አይደለም ልታየው ፈቃደኛ አልነበረችም። እንግዲህ እየመረረውም ቢሆን እንዲወጣው አድርጋ የተለያየ ቃላት ተናገረች። በጣም ነው የሚገርመው። ይገርማችኋል፣ ጽናት ማለት እንግዲህ እጅግ የዋህ ለሰው አዛኝ ትቱህ ነች። ስለዚህ ሄኖክም ብዙ ነገር መቀባጠር ጀመረ። ጽናት ግን እንኳን ልትሰማው አይደለም ልታየው አልፈለገችም። ከዛ ገላምጣው ሄደች። ገላምጣው ከሄደች በኋላ እንግዲህ በሩን ይከፍትና ወደ ምሩዬ ይገባል። ምሩ ተቀምጣ ነበረ። በኩባያው ሆ ይዞላት ነበረ የገባው። ቀስ አደረገና ከጽናት አፏን አከፋፈት። የሄኖክ አከፋፈት በጣም ደስ ይል ነበረ። ቀስ አድርጎ ፕላስተሩን አንስቶላት አንዳንድ ነገሮችን ነገራት። ጽናትን እኔ ሀሴትን የማውቃት አሁን አይደለም ገና የዩኒቨርሲቲ ተማሪ እያለሁ ነበረ የማቃት፣ ሀሴትን ሀሴት እጅግ በጣም ኩራተኛና ሰው የምትንቅ ነበረች። በዛን ሰዓት ግን እኔ እጅግ በጣም የማፈቅራትና እጅግ የምወዳት ልጅ ነበረች። ስለዚህ እኔ እየወደድኳት፣ እሷ ግን የምታየኝ እንደ እህትና እንደ ወንድም ነበረ። ያም ይሁን ብዬ ግን እሷ ግን ከሌላ ወንድ ጋር እያዋትኝ ከሌላ ወንድ ጋር ሁና ከሌላም ወንድ ጋር ሁና እስከ አልጋ መያዝ ድረስ ደርሳ ነበረ። ከአልጋ በተኙ ሰዓት ያ የድሮ አፍቃሪዋ እኔ እያፈቀርኳት ሷተኝ ወደ ሌላ የሄደችበት ቪዲዮ ቀርጿት ነበረ። በሚገርመው ሁኔታ ግን ከኔ ሕይወት ጋር እንዲመሳሰል አድርጎት ይኸው ጥላቻዋ ከእሷም አልፎ አንቺ ጋር መጣላት፣ ፍቅር እኮ በመዋደድ ነው እንጂ በግዴታ አይሆንም ብላ ምሩ ነገረችው። እሺ፣ ምን ማድረግ ነበረብኝ አላት። እሷ ግን መድኃኒቴን እባክህ ፍታኝ፣ እባክህ አለችው። ሊሰማት አልቻለም። ምክንያቱም ያቀደውና ያሰበው ነገር እንዲሳሳትበት አልፈለገም። በጣም የሚገርመው ነገር ግን እነግራችኋለሁ እና አለ። በጣም በውስጡም አዘነ፣ ተከዘ። ምንም ላረግሽ ስለማልችል አሁንም እዚሁ ተቀመጭ ብሎ በር ዘግቶባት ወጣ። ምሩዬ እጅግ በጣም ታሳዝናለች። የዋህናት፣ ደግናት፣ ትሁትናት፣ አዛኝናት፣ ለሁሉም ቀና ልብ ያላት ልጅናት። ሁሉም ግን ጨከኑባት። ከትንሽ ደቂቃ በኋላ እንግዲህ አጠገቧ የመጣችው ሀሴት ነበረች። ሀሴት መታ፣ እህ፣ እንዴት ነሽ አለቻት። ማጮሄ ከሆነ ልፍታሽ አለቻት። እሷን በምልክት አንገቷን እያወዛወዘች ምልክት ሰጠቻት። ምልክት እንደሰጠቻት እንፈታቻት እባክሽ መድኃኒት ስጭኝ አለቻት። እሺ የት ነው ያለው ልስጥሽ አለቻት ሀሴት። እኮ ክፉፍን አይደለም ግን ያስገደዳት ሄኖክ ስለሆነባት ነው እንጂ እሷ በጣም የዋህና ደግ አስተዋይ ናት። ሀሴት ሀሴት በውስጧ ለምን ራሱ እንደመጣች አታውቅም እዛ ቤት የምታቀው ጽናት ብቻ ናት። ጽናት ለኪራና ለሐሴት ስትል ብዙ መስዋዕት እነከፍላለች። ሐሴትም እሺ ላምጣል ስትላት አይ አንዱ መድኃኒት ያለው እዚህ ነው፣ ሌላው ግን እቤት ነው አለቻት። እና ታዲያ እንዲህ ብዬ ላመጣው ይችላለው ምሩ አለቻት። ሂጂና ቁልፍ አለልሽ እዛ ሂጂና አምጪው አለቻት። እንግዲህ ሐሴትም ወዲያውኑ አትሸጊኝ ባክሽ እኔ ለመጮህ አልችልም። ከአሁን በኋላ ብዙ ማውራት አልችልም እባክሽ ብትላትም፣ አይ አይሆንም የአባቴን ክብር ላለማጣት ብዙ ነገር ማድረግ እችላለሁ አለቻትና አሁንም መልሳ በፕላስተር አሽጋት በሩን ቆልፋ አባት ወጣች። በሩን ቆልፋ ወታ ቀጥታ የሄደችው ወደ እነ ምሩና ወደ ንና ሆሜ ቤት ነበረ። እንና ሆሜ ቤት ስትገባ ቀጥታ ቁጭ ነበር ያለችው በዛ ሰዓት እኔ የታየኝ ሀሴት ማድረግ የነበረባት ቶሎ ቶሎ ፈለግ ፈለግ አድርጋ መድኃኒቱን ይዛ መውጣት ነበረባት። እሷ ግን ስለሰራችው በደልና ሀጢያት ቁጭ ብላ እያወራችና እያምሰለሰለች ሳታስበው፣ እንደ ድንገት እንግዲህ ናሆሜ ከውጭ ይመጣል። እሷ ደግሞ ገብታ ቁም ሳጥን ውስጥ እየፈለገች ነበረ መድኃኒቱን። ስትፈልግ ፈልጋ ስትመለስ መድኃኒቱን ይዛ እየተመለሰች ነበረ መድኃኒቱን ይዛ ስትመለስም እንግዲህ ሶፋ ላይ የተመለከተችው ናሆሜን ነበረ። ከዛም በኋላ ምንም ማድረግ ስላልቻለች አምላኳን መማፀን ጀመረች። አምላኬ ሆይ እባክህ እባክህ አትርሳኝ፣ የዛሬን ብቻ አውጣኝ፣ እንደ ሀጽያቴም ሳይሆን እንደ በደሌም ሳይሆን እባክህን አውጣኝ፣ የዛሬን አውጣኝ እያለች አምላኳን መለመንና መማፀን ጀመረች። አምላኳም የለመነችውን የማይረሳ የጠየቀችውን የማይነሳ ነውና እና ሰማት። ወዲያውኑ እንደ መላእክት አድርጎ የላከላት ኪራን ስልክ እንዲደውል ነበረ። ኪራ የደወለው ወደ ናሆሜ ስልክ ነበረ። ናሆሜም አንስቶ አወራው። የት ነህ አለው እኔ እቤት ነኝ አለውት ሌላይት ሄዳለው አለው። ከዛም በኋላ ተነሳና ወደ ኪራ ተመለሰ። እሷም ተመስገን አምላኬ ተመስገን፣ በቂር አማካኝነት ስላዳንከኝ፣ ለአንተ ክብሮ ይስፋ እያለች እያመሰገነች ቀጥታ ከዛ ቤት መውጣት ፈለገች። ከዛ ቤት እንደወጣች ወደ አስፓልቱ ሂዳ ብቻዋን እየተጽናናችና እየተናገረች፣ በህይወቴ ብዙ ፈተና ውጣውረድ ደረሰብኝ አምላኬ ሆይ መጨረሻዬ ግን ምን ይሆን እያለች ማሰብና እና ማምሰልሰል ጀመረች። የአባቴን ክብር ላለማጣት ብዬ እዚህ ምሩን ጎዳዋት። ምሩ ደግሞ እንደማትሞት ተስፋለኝ፣ በህይወት እንደምትኖር እያለች ውስጧን ማጽናናት ጀመረች። እንደዛ እያጽናናች በነበረበት ሰዓት እንግዲህ ወደ ቤትም ለመመለስ እያሰበች ነበረ። ቤት ውስጥ ግን የነበሩት ሀሴት ኪራ እና የጽናት ጓደኛ ነበሩ። ምክንያቱም ቤት ውስጥ በጭንቀት ተውጠዋል። እንግዲህ የጽናት ጓደኛ እዛ በር ሂዳ ብዙ ነገር ማዳመጥ ፈለገች። ግን የሆነ አካል ክላሱ ውስጥ እንዳለ ወይም የሆነ ምልክት እየሰጣት እንደሆነ የሆነ ነገር ተጠራጠረች። ከዛ እንዴ እዚህ ምን ትሰሪያለሽ? አለኪራ እንደ ድንገት መጣ እንደ ድንገት እንደመጣ አይ እዚህ ክላስ ውስጥ የሆነ ሰው አለ። በሩን ክፈትልኝ፣ የሆነ ምልክት የሚሰጠኝ ሰው አለ፣ ክፈተው አለ። ናሆሜም ክርክሩን ቀጠለ። ምንም ነገር የለም ታፍሬ፣ ያለሽ እዚህ ቤት ውስጥ እኔ ንገርሽ፣ ምንም ነገር የለም ብሎ በሀሳብና በጭቅጭቅ በሩ ላይ ቁመው ቀሩ። በጣም የሚገርም ነገር እኮ ነው። ስለዚህ የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? ሁሉ ነገር በጣም ነው የሚገርመው። ስለዚህ እባክህ ክፈተው አለችው። እንደዚህ እየተጨቃጨቁ በነበረ ሰዓት ሀሴት መጣች። ምንድን ነው አለች። ጓደኛዋም እዚሁ ክላስ ውስጥ የሆነ ነገር አለ። እንዴት ማለት እንዲህ ሊሆን ይቻለ እያለን ጽናትም ጥያቄ በጥያቄ እባካችሁ፣ በጥያቄ ከምታፋጠቱኝ በሩን ትከፍቱት ብላ ተቆጣቻቸው። ኪራም እሽ ብሎ በሩን ለመክፈት ቆይ እኔ ቁልፍ አለኝ ልክፈተው ብሎ በሩን ከፍቶ እንደገባ የተመለከተው እጅግ የሚያስደነግጥ ነገር ነበረ። በክላውስ ውስጥ የነበረችው የተአገተችው ምሩ ነበረች። ምሩን ሲያዩ እንዴ ብለው ደንግጠው ሁሉም ሰፍ ብለው አልገው ላይ ወጥተው አፋፍ ሰዋት ወደ ሐኪም ቤት ሄዱ። እነሱ ወደ ሐኪም ቤት እንደሄዱ ሀሴት ተመልሳ ስትመጣ ምሩን በዛ ባስቀመጠቻት ክላስ ውስጥ ልታገኛት አልቻለችም። ይዛን ያሰበችው ቁጭ ብላ እንግዲህ ለሚያከብራትና ለሚወዳት ለውዱ ለኪራ ወንድሟ ነበረ። አንተ እኔን እጅግ ታምነ ነበረ፣ ሀሳቤንም ተካፍለህ ነበረ። አንተ ባልጠበከኝ ደረጃና ባልጠበከኝ ቦታ ተገኝቻለሁ። እባክህ ኪራ ይቅር በለኝ። ያ ሄኖክ ያልኩህ ያንተ ጓደኛ ነው ብላ ደብዳቤዎቹን ጻፈችለት። ደብዳቤውን ጽፋ ከትራሱ ስር ወረቀት አስቀመጠችለት። ከዛ ቁጭ ብላ ማሰብ ጀመረች። አይ ከዚህ ቤትማ መውጣት አለብኝ መሄድ አለብኝ ብላ ልብሶቿን ሰብስባ በሻንጣው አድርጋ ለመውጣት ወሰነች። ልክ ከበር እየወጣች በነበረበት ሰዓት ያ ያልታሰበ ሄኖክ በር ከፍቶ ገባ። ከፍቶ ሲገባ ቦርሳ ይዛ ቆማ አያት። እንዴ የልኬች ነው አላት። እሷን ማስቀየሰች እና ወደ ሆነ ቦታ ሊሄድ ነው አለችው። ከዛ አሁን ደግሞ አንድ የሚቀርሽ ነገር አለ፣ የሆነ የምታዘጋጀው ነገር አለሽ አላት። ምንድን ነው እሱ? ደግሞ አሁን ላይ ልታስፈራራኝ እንዳትሞክር እኔም አደርገውን በአባቴ እንትን ነው ግን ባርህም ብዬ የምገላግልህ ከአሁን በኋላ ልታስፈራራኝ እንዳትሞክር ብላ አስጠንቅቃ ነገረችው። እሱም የኩራትም ይሁን የምን አላቅም፣ ብቻ በተኮሳተረ መልኩ እየተናገራትና ለማስፈራራት ሞከረ። እሷ ግን ሁሉንም ነገር ልትሰማው ፈቃደኛ አይደለችም። ምክንያቱም ኪራና ጽናት ላይ እንዲሁም ምሩ ላይ የሰራችው ስራ በውስጧ በጣም እጅግ እንደ ተናግራለች። በጣም የሚገርማችሁ ነገር ግን በጣም የሚያሳዝነው ነገር ግን ምንድን ነው? በዚህ ድራማ ላይ እየተመለከትኩት በቀል የሚባል ነገር በቀል ለማንም ሰው አይጠቅምም። ስለዚህ እሱም እሷም በቃቸው ብለው ወጣች። ጽናት ከቤት ሀሴት ከቤት ወጣች። እንግዲህ ልጁም በቃ እኔ መሄድ አለብኝ፣ እኔም ከዚህም በኋላ እዚህ ምን እሰራለሁ ጓደኛዬንም ማጣት አልፈልግም ሲል እሱን እኮ ያጣኸው ገና ሀሴትን የተመኘህ ዕለት ነው አለችው። አስረግጣ ነገረችው። እሷ በቅኔ የሚሆን በቋንቋ ነግረዋለች። እሱ ግን አልተረዳም። ምክንያቱም ሀሴት ትንሽ ትንሽ የምትጠረጥረው ነገር ነበረ። ምክንያቱም ጽናትና ኪራ የሆነ ነገር እንደሚኖራቸው ውስጧ ይገምት ነበረ። እንደዚህ ብላ ስትነግረው ምንም አማራጭ ስለሌለው አማራጭ ስላጣ እሱም ያሰበው ቦርሳውን ጠቅሎ ልብሶችን ይዞ እነሱ ሳይመጡ ከቤት መውጣት ነበረ። ድፍረቱ ካለህ ጭካኔው ከለቀቀህ፣ አንተ ጎበዝ ከሆን ሂድ እነሱ ጋር ዳቸው አለችው። ይህን ግን ማድረግ አይችልም ነበረ። ስለዚህ ልብሱን ይዞ ወደ ውጭ ወጣ ማለት ነው። ይወጣ ሲል ድራማው እዚህ ላይ አቁሟል። ክፍል ቀጣይ ክፍል ምን ሊሆን እንደሚችል ሁላችንም እስኪንገምት ውድና የተከበራችሁ የአሬድ ዩቲዩብ ቻናል ቤተሰቦች ለአሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ እንዲሁም ሀሳብ አስተያየታችሁን በቦክስ ሳጥኗ ማስቀመጫ ውስጥ አስቀምጡልን። ውድ ቤተሰቦቻችን የነበረን ፕሮግራም ይህንን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም አሉልን። እንግዲህ ከዚህ ድራማ ምን እንደተማራችሁ ሁላችሁም ንገሩን። አንደኛ በህይወት ስንኖር ፈተና አሉ። ፈተናዎቹ እልህ በቀል የሚያካሄዱ ናቸው። አንዳንዶቹ ደግሞ አስተማሪ ቁም ነገር አዘል የዋህ፣ ደግ፣ ሩህሩህ እንዲሁም አፍቃሪ ተፈቃሪ። ስለዚህ አፍቃሪ ማፍቃሪ ጋር ካልተገናኘ አንዱ እንደሚጎዳ ነው። አፍቅር ለፍቅር ከተገናኘ ደግሞ ሁለቱም እንደሚተሳሰቡ ነው። ከጽናትና ከችራ የተመረዳውት ቢኖር ስለ ፍቅር ሲሉ የራስን ሰው አሳልፎ መስጠትን ነው። ከሀሴትና ከሄኖክ የተማርኩት ደግሞ አንዱ አፍቃሪ አንዱ ደግሞ የማያፈቅር ሁለት አለማዊ ሰው ጀርባና ፊትለፊት ስለዚህ አንድ ሰው ሊኖር የሚገባው ከሚወደው ሰው ጋርና ከሚያከብረው ሰው ጋር እንደሆነ እረዳለሁ። ሁላችንም ከምንወደው ሰው ጋርና ከምናፈቅረው ጋር እንዲያኖረን መጀመሪያ ፍቃደ እግዚአብሔርን፣ ሁላችንም በየእምነታችን ፍቃደ እግዚአብሔርን መጠየቅ እንዳለብን ነው። በተለይ በተለይ ጥንቃቄ ልናደርግበት የሚገባው ባለማዊ ህይወት ስንኖር መጀመሪያ ከፍቅር አጋር ጋር አብሮ መኖር፣ አብሮ የፍቅር ጊዜ ማሳለፍ፣ ይሄ እጅግ ሊጠናበትና ሊከለከል የሚገባው ነገር ነው። ሁላችንም አብሮን የሚሞተውን ወይም አብሮን መንግስተ ሰማያትን ሊያወርሰን የሚችለውን እጮኛችን የሚዘን እስከ ስራ ተጋብቻችን ድረስ ተጠብቀን መኖር እንዳለብን ያመለክታል። እስከዛው ድረስ ግን ምክንያቱም የኛ ያልሆነ ሰው አፍቅረን ወይም ገላችንን አሳልፈን ሰጥተነው በጸጸት ከምንሞት ራሳችንን በጾኖት ተግተን እራሳችንን ገታ አድርገን ብንኖር እመርጣለሁ። ስለዚህ ውድና የተከበራችሁ የሬድ ዩቲዩብ ቻናል ቤተሰቦች የነበረን ቆይታ ይህንን ይመስል ነበረ። በሌላ ፕሮግራም ደግሞ እስከምንመጣላችሁ ድረስ ሰላም ነገር ወደ እናንተ ይምጣ፣ ክፉን ነገር ያርቅላችሁ። እንወዳችኋለን፣ እናከብራችኋለን። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለሕዝባችን። እንግዲህ አስተማሪ አስተማሪ የሆኑትን ምርጥ ምርጥ ቪዲዮዎች በዚህ ቻናን ይዘንላችሁ እንመጣለን። እስከዛው ድረስ ሰላም፣ ጤና፣ ፍቅር ተመኞላችሁ። እወዳችኋለሁ። ባይ ባይ